ኢና ሊላሂ ወኢና ኢለይሂ ራጅዑን በጣም የሚያሳዝን ዜና። ከአዲስ አበባ ወደ ደሴ ሲጓዝ የነበረ አገር አቋራጭ ባስ ስልሳ ሰዎችን ይዞ ሲጓዝ የነበረ አገር አቋራጭ ባስ ጨፋ ሮቢት ላይ ሲደርስ ከተሳቢ ጭነት መኪና ጋር በመጋጨት የአስራ ሁለት ሰዎች ሕይወት ማለፉ ተሰማ። እንዲሁም ብዙሃኖቹ በኬሚሴ ሆስፒታል ሕክምና እየተደረገላቸው መሆኑ ተሰምቷል። ውድ ተመልካቾች እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ ሸር፣ ሰብስክራይብ እያደረጋችሁ ከወዲሁ ጀምሩት ማለት ነው። ሁሉንም የሚያስደምጣቸው ይሆናል። ቀጥታ ወደ ቪዲዮ። እጅግ አሳዛኝ የተባለ የትራፊክ አደጋ ተሰምቷል። በአማራ ክልል ጨፋ ሮቢት ከተማ በደረሰ የከፋ ትራፊክ አደጋ የአስር ሰዎች ህይወት እንዳለፈ ሰምቷል። በአማራ ክልል ጨፋ ሮቢት አካባቢ ስልሳ ሰዎችን አሳፍሮ ሲጓዙ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ከባድ ጭነት ከጫነ ተሽከርካሪ ጋር በመጋጨቱ ከፍተኛውን አደጋ ደርሷል። እስካሁን ባለው መረጃ አስር ሰዎች መሞታቸው የተረጋገጠ ሲሆን በርካታ ሰዎችም ከባድ የሆነ ጉዳት እንደደረሰባቸው ሰምቷል። እናም የሟች ቁጥር ከዚህ በላይ ሊጨምር እንደሚችልም ተገልጿል። አሳዛኝ የትራፊክ አደጋ በአማራ ክልል ጨፋ ሮቢት ከተማ በደረሰው የከፋ የትራፊክ አደጋ የአስር ሰዎች ህይወት ማለፉ ተዘግቧል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጨፋ ሮቢት ከተማ ጃራ ድልድይ አካባቢ ነው። ስልሳ ሰዎችን አሳፍሮ ሲጓዝ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ከባድ ጭነት ከጫነ ተሽከርካሪ ጋር በመጋጨቱ አደጋው የደረሰው የሟቾች ቁጥር እስካሁን የአስር ሰዎች ሕይወት ማለፉን የተረጋገጠው የከተማው ከንቲባ አቶ ሰይድ መሐመድ እንዳስታወቁት በርካታ ሰዎች ላይ ከባድ ጉዳት የደረሰ ሲሆን የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን ገልጸዋል። ጉዳቱ የደረሰባቸው ተሳፋሪዎች በአቅራቢያው በሚገኝ ጨፋ ሮቢት ሆስፒታል የሕክምና እርዳታ እየተደረገላቸውም ይገኛሉ። ለሟች ቤተሰቦች መጽናናት እንመኛለን። አደጋው ዘግናኝ ነው። እንደምትመለከቱት ከባድ የመኪና አደጋ ተከስቷል። ከአዲስ አበባ ወደ ደሴ የሚጓዝ ይታታ ከተሳቢ ጋር ተጋጅቶ እንግዲህ በርካታ ሰዎች መጎዳታቸው እንዲሁም መሞታቸውን የተነገረው ነገር ግን እስካሁን ድረስ ግልጽ ቁጥር አልታወቀም። እጅግ ዘግናኙ ዛሬ ጥቅምት ሁለት የተከስተው ይህ እንግዲህ የመኪና አደጋ ከአዲስ አበባ ወደ ደሴ የሚጓዝ ይታታ ባስና እንደምትመለከቱት ከደሴ ወደ አዲስ አበባ ሲጓዝ የነበረ ይህ ተሳቢ ነው። እንግዲህ ተጋጅቶ እጅግ በጣም ብዙ ሰዎች እንደሞቱ እንዲሁ ደግሞ እንደተጎዱ የተነገረ እጅግ በጣም የሚያሳዘን መረጃ አለ። በጨፋሮቢት ከተማ በትራፊክ አደጋ የአስር ሰዎች ሕይወት አለፈ። ጥቅምት 22018 በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጨፋሮቢት ከተማ በደረሰ የትራፊክ አደጋ የአስር ሰዎች ሕይወት ማለፉ ተነግሯል። አደጋው ስልሳ ሰዎችን አሳፍሮ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ልዩ ስሙ ጃራ ድልድይ ከተባለ ቦታ ላይ ከከባድ ጭነት ተሽከርካሪ ጋር በመጋጨቱ ነው የተከሰተው። በአደጋው እስካሁን የአስር ሰዎች ሕይወት ማለፉን የከተማው ከንቲባ አቶ ሰይድ መሀመድ ለፋና ዲጂታል ገልጸዋል። በተጨማሪም በርካታ ሰዎች ላይ ከባድ ጉዳት መድረሱን ጠቁመው የሟቾች ቁጥር ሊያሻቅብ እንደሚችል አመላክቷል። ማለት ነው፣ እጅግ በጣም ያሳዝናል። በዚህ በምስሉ ላይ እንደምትመለክቱ ማለት ነው እንግዲህ በአንድ በኩል ብዙ ሰዎች እንደሞቱ እንዲሁም ደግሞ ሬሳ ሁሉ እስከ መለየት የከበደበት ከባድ አደጋ ነው ማለት ነው። በዛሬው ዕለት ወደ ስምንት ሰዓት ተኩል ገደማ ነው ይህ አደጋ የተከሰተው። ኢና ሊላሂ ወኢና ኢለይሂ ራጁን። አላህ ጠብቀን ወጥቶ ከመቅራት እጅግ ያሳዝናል። ውድ የአረብ ሚዲያ ቤተሰቦች በሀገራችን ላይ እየተፈጠረ ያለው ችግር በጣም ከባድ ነው ማለት ነው። ከዚህም በተጨማሪ በአፋር ክልል በመሬት መንቀጥቀጥ የተነሳ አርባ ሺህ ሰዎች በላይ ለስደት መዳረጋቸው ተሰምቷል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ንቆዩ፣ ላይክ፣ ሸር፣ ሰብስክራይብ እያደረጋቸው ከወሮች ጀምሮት ማለት ነው ሁሉንም የሚያስደምጣቸው ይሆናል። ቀጥታ ወደ ቪዲዮ እጅግ ያሳዝናል። እጅግም ልብ ይሰብራል። ኢትዮጵያ ውስጥ ምን እየተፈጠረ ይገኛል? ሁላችንም በየሃይማኖታችን ጸሎት ዱዓ የምናደርግበት ጊዜ የደረሰ ይመስላል። በ48 ሰዓታት ውስጥ ብቻ ትላልቅ ጉዳቶች በኢትዮጵያ ምድር በተፈጥሮና እንዲሁም ደግሞ በሰው ሰራሽ አደጋዎች አጋጥመዋል። በመኪና አደጋ በጨፋ ሮቢት ከ10 በላይ ወገኖቻችን በአሰቃቂ ሁኔታ ለህልፈት ሲዳረጉ፣ በአፋር ደግሞ በመሬት መንቀጥቀጥ ከ43 ሺህ በላይ ዜጎቻችን ጨርቄን ማቄን ሳይሉ ቤታቸው ጥለው ለስደት ተዳርገዋል። እንዲሁም ደግሞ ክቡር የሰው ህይወትም አልፏል። አሁን አሁን ኢትዮጵያ ውስጥ በየዕለቱ የአደጋ ዜናዎች መስማት እየተለመደ የመጣ ይመስላል። በሀገር ውስጥ በሚደረጉ ግጭቶች በየቀኑ ለፍሬ በቃሉ የተባሉ ወጣት እህት ወንድሞቻችን በጭካኔ ይቀራሉ። እናት ጋራ ጋራውን ስትመለከት ጀንበር ትጠልቃለች። ጨለማው መርዶ ይዞ ይመጣል። ፈጣሪ ለሀገራችን ሰላሙን ይላክል።